የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ንጉሴ ወልደ ጊዮርጊስ ትውልዱ በስነ ምግባር የታነጸ እንዲሆን ከመስራት በተጨማሪም በተቋም የሚሰጡ አገልግሎቶች ለሌሎች አራያነት ያላቸው ሊሆኑ ይገባል ብለዋል። ትውልድን የመገንባት ኃላፊነት አለብን ማለት ነው፣ ድርሻችን መወጣት አለብን እንደ ተቋም ደግሞ አገልግሎት አሰጣጣችን ህዝቡን የሚያረካ መሆን አለበት ማለት ነው። ስለዚህ እንደ ፐብሊክ ሰርቪስ ደግሞ የእኛ ተቋም ብቻ ሳይሆን አጠቃላይ ክልል በክልል ውስጥ ያሉ የዞን፣ የወረዳ፣ የቀበሌ ድረስ ያሉ አገልግሎቶችም ጭምር ህብረተሰቡን እንዲያረካ የሚያስችል ድጋፍና ክትትል በማድረግ ማብቃት ያስፈልጋል። ለዚህም ደግሞ እኛ በምንሰጠው አገልግሎት ሞዴል ሆነን መገኘት አለብን ማለት ነው። ሙስናና ብልሹ አሰራር ለሀገር እድገት ማነቆ መሆኑን በመግለጽ ይህንን ለመዋጋት ተቋማት ግልጽና ቀልጣፋ የአገልግሎት አሰጣጥ ስርዓትን ሊዘረጉ እንደሚገባም አቶ ንጉሴ አሳስበዋል። በተቋማት የሚፈጠር የአገልግሎት ብልሹነትና የመልካም አስተዳደር ችግሮች ፖለቲካ እንዳይረጋጋና በመንግስትና በህዝብ መካከል መተማመን እንዳይኖር ያደርጋል ብለዋል። አነሰ የሚብዛም ትግሎች አሉ ጥረቶች አሉ። አሰራር ስርዓት ተዘግቷል ተዘርግቷል ለመታገል ሆኖም ግን አሁንም ቢሆን በጣም ትግል የሚጠይቅ ስራ የሚጠይቅ ነው። ይህ መኖሩ ደግሞ አገራዊ ፖለቲካው እንዳይረጋጋ ያደርጋል፣ ኢኮኖሚም እንዳያድግ ያደርጋል፣ ሰላምን በአገሪቱ እንዳይመጣ ያደርጋል። ምስን ሙስናና ብልሹ አሰራር አደጋው በጣም መጠነ ሰፊ ችግር ነው ማለት ነው። ጥራት፣ ተደራሽነት፣ ቅልጥፍናና ግልጸኝነት ባለው አሰራር የተገልጋዩን እርካታ ማረጋገጥ የተቋማት ዋነኛ ተልእኮ መሆኑን በመግለጽ መሰል ተግባራት በሁሉም ተቋማት መስፈናቸውን መፈተሽና ማጥራት ወሳኝ መሆኑን አንስተዋል። አሁን በተለይ የመንግስት ኃላፊዎችና ፈጻሚ አካላት ላይ አሁንም ምን አለ እጅ መንሻ አለ፣ ጉቦ መቀበል አለ፣ ዘመድ አዝማድ አለ፣ ለጥቅም ሲባል ደግሞ አገልግሎት ማጓተት አለ እነዚህ በጣም አሁንም እንደ ትልቅ ችግር የሚወሰዱ ናቸው። ግን መንግስት ይህንን ለመቅረፍ ትግል እያደረገ ነው። አሰራር ስርዓት ዘርግቷል። እንደ ሀገር ሙስናን እንደ ስርዓት የመከላከሉ ስራ በትኩረት እየተሰራ ነው። ግን በግለሰብ ደረጃ ደግሞ እነዚህ ችግሮች ያው የሚስተዋሉ በመሆናቸው አሁንም ቢሆን ችግሩ እንዳለ እንደ ሀገር የሚታይ ነው ማለት ነው። የውይይቱ ተሳታፊዎች በሰጡት አስተያየት ሙስናና ብልሹ አሰራሮችን መቅረፍ ከራስ የሚጀምር ተግባር ነው ብለዋል። የግልጸኝነት ማነስ እንዲሁም ተቋማትን ከመከታተል አንጻር ያሉ ክፍተቶች ሊስተካከሉ እንደሚገባም አንስተዋል። ምንድን ነው በተቋም ደረጃ አሰራሪን ተመስርተን መስራት ያለብን የሚለውን ተቋሙ በራሱ ማወቅ መቻል አለበት። ሌሎች የሱ ስቴክ ሆልደርስ ታች ያሉት እስከ ታች ያሉት በዛ ተቋም ውስጥ የሚገለገሉ ወይም በተቋሙ ውስጥ ቀጥተኛ ይሁን በተዘዋዋሪ የሚጠቀሙ አካላት ስለ አሰራር በግልጽ እንዲያውቁት ከማድረግ አንጻር ተቋማት በአጠቃላይ ጎደሎ አለባቸው። እያንዳንዱ ተቋም ማለት ነው። ሙስናንና ብልሹ አሰራርን የሚጠየፍ ትውልድ እንዲፈጠር በኃላፊነት መንቀሳቀስ ወሳኝ መሆኑንም ተናግረዋል።